ዶክተር ይርዳው ናስር ይባላል። ስልጤ ዞን ባህልና ቱሪዝም መምሪያ ኃላፊ ነው። የስልጤ ዞንን ያው የተወሰኑ መስህቦችን የጎበኛችሁበት ሁኔታ አለ። ዛሬ ደግሞ የስልጤ ባህል ሙዚየም እየጎበኛችሁ ያላችሁበት ሁኔታ አለ። የስልጤ ማህበረሰብ እንደ ሌሎቹ በኢትዮጵያ ማህበረሰቦች የራሱ ታሪክ፣ ባህል፣ ቋንቋ ያለው ማህበረሰብ ነው። የስልጤ ማህበረሰብ ከዚህ ቀደም ባሉ ኢትዮጵያ ታሪኮች ስላማዊ ሱልጣኔቶችን ከመሰረቱ ማህበረሰቦች አንዱ ማህበረሰብ ነው። ከዚህም አንጻር የራሱ የሆነ ብዙ ታሪካዊ መስህብና ሰው ሰራሽ የሆኑ ነገሮች ያሉት አካባቢ ነው። ከዚህ አንጻር ወደ 142 የሆኑ ሰው ሰራሽና ተፈጥሯዊ የሆኑ መስህቦች አሉ። ዛሬ የሚታዩት አንዱ የስልጤ ባህል ሙዚየም ነው። አባይ ጡፋን አይታቸዋል። ያኛው አባይ ጡፋ የስልጤ ውስጥ ካሉ ትልቅ መስህቦች አባይ ጡፋ ሐይቅ የራሱ የሆነ 1300 ከዛ በላይ የሆነ ሄክታር ያለውና ወደ ዘጠኝ ሜትር ጥልቀት ያለው አሳዎች የሚወጡበትና የወጣቶች በጀልባ ኪራይና የሰርግ ስነስርዓቶች የተለያ ነገሮች የሚያከናውኑበት ነው። ቀለማማ ሀይቅ፣ እናንተ ሀይቅ ማለት ጨምር፣ ሸይጣን ጨምር፣ የሀይቅ ስለሆነ ጣን ሲጨመር ቦግ እንደሚል ከዚህ ቀደም የነበሩ የስልጤ አባቶች የሚያሳዩበት ሁኔታ አለ። አንድ ሰው ድንጋይ ወርውሮ ወደዛ ያደርስም። ለምን ርቀቱ ወደ 173 ሜትር ስለሆነ ከሀይቁና ከቆምክበት ያለው ርቀት ማለት ነው። ስለዚህ ይህ ሀይቅ ቀለማማው የሚለው የተለያየ ቀለም የሚያሳይ ስለሆነ ወደፊት ስትመለሱ ወይም በምንም ልታዩት የሚችሉት በጣም የሚያምር ሀይቅ ነው። ሌሎቹ ደግሞ እንስላስ ተራራ የሚባል አለ። ሙጎ ተራራ አለ። ከፍተኛ የሆኑ ቦታዎች አሉ። ወደ 3277 ሜትር ከፍታ ያላቸው ናቸው። ፍልውሃዎች አሉ። ፍልውሃ አገልግሎት የሚሰጡባቸው አሉ። የተለያዩ ሰዎች መጥተው ፍልውሃ የሚጠቀሙበት ሁኔታ አለ። ታሪካዊ የሆኑ ደግሞ መዝጊዶች አሉ። ያልከሶ መዝጊድ፣ የአጀሌ መዝጊድ ና ሌሎቹ መዝጊዶች ያሉበት ነው። አሁን ያለ ነው የስልጤ ባህል ሙዚየም ስለሆነ፣ በዚህ ሙዚየም ላይ ከአራት መቶ በላይ የተለያዩ የስልጤ ታሪክና ነባራ ሁኔታና እና አኗኗር የሚያሳዩ ቅርሶች ያሉበት ነው። አብዛኞቹ ቅርሶች ዲጂታላይዝ የተደረጉበትና በኮምፒውተር ሲስተም ውስጥ ያሉ ናቸው። ይሄኛው በባህል ማዕከል ስታዩት እንደዚህ አይነት አምስት ጎጆዎች አሉ። እነዚህ አምስት ጎጆዎች አንዱ የስልጤን የጎጆ ቤት አሰራርን የሚያሳይ ነው። ሁለተኛው የስልጤ አምስት ጊስቶች ከዚህ ቀደም ስልጤን ከዚህ በፊት የነበረው ስልጤ እንደ ስልጤ የመሰረቱ አምስት ሴቶች አሉ ተብሎ ይታመናል እና በታሪክም የተመዘገበ ነው። ስለዚህ በ15ኛው ክፍለ ዘመን እነዚህ ሴቶች አሁን ያለውን ስልጤ በጦርነቱ የሚሆን በማህበረሰብ ግንባታ የሚሆን በሃይማኖቱ ያንቀሳቀሱ ናቸው ተብሎ እነሱ ማስታወሻ ተደርጎ የተሰሩ ናቸው።